ተናገርሽ እንዴ? ምን ነው በሀሳብ ተሳፈርኩ። በሰላም እኔ ኔ ቁንጆ፣ ብቻሽን በጣም እየደከምሽ ነው። አንድ ሊያግዝሽ የሚችል ሰራተኛ ያስፈልግሽ። አዎ ልክ ነህ። ሰራተኛ እንደሚያስፈልገኝ እኮ አውቃለሁ፣ ግን ደግሞ ሀሳቡን የብቻ ካደረግከው ደግሞ ከዚህ በፊት እንደነበሩት ገብተው የሚወጡ አልፈልገውም። ጠንካራ ሰራተኛ ስራውን አውቃ፣ እንደ ቤተሰብ ሆና የምትሰራ ነው የምፈልገው። እች፣ እንዴት አይነት ሰራተኛ መሰለች አግኝታ እንዴ? ኖ ይህት አግኝቼ ነው ማናገራት። ዛሬ ደላሎቹ ጋር ጋደቡዬ ነበረ እና ምን፣ በጣም ጥሩ ባለቤቷን የምታከብር የምትንከባከብ ሴት ነው ማመጣል ስላለኝ ነው። እሺ ልብድ ባል በቃማ፣ ሰዓት እየረፈደብኝ ነው። ሊድ ደግሞ እንዳታምሽ፣ ሰሞኑ በጣም እያምሻ ነው ቆንጆ ያው